አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ የሀሴት ኢትዮፕ ቻናል ተከታታዮች እንደምን አላችሁ? በድጋሚ ስለተገናኝን እጅግ አመሰግናለሁ። ዛሬ በወቅታዊ ጉዳዮች ላይ በአትሌት ገለቴ ቡርቃ ዙሪያ ዘራፊ የሆነው ባሏ እንግዲህ በቁጥጥር ስር በመዋሉ ሰፋ ያለ ማብራሪያ ከእናንተ ጋር ይዘን ቀርበናል ሁላችሁም በአክብሮት እንድትከታተሉ ስንል እና ሳስባለን ማለት ነው። እንግዲህ የአትሌቷ የትዳር አጋር የነበረው በቁጥጥር ስር ዋለ ወይስ ምንድን ነው የምትሉ፣ ከተጨባጭ መረጃ ያገኘነውን ይዘን ከች ብለናል። ላይክ እንዲሁም ሰብስክራይብ እያደረጋችሁ አብራችሁን ሆኑ። እንግዲህ እንደሚታወቀው በትላልቅ ሚዲያዎች እየተዘገበ እንዲሁም አንዳንድ የውጭ ዜናዎችም እየዘገቡት እንዳለ ይህ ባልተቤቷ እንግዲህ በግፍ፣ በጉልበት፣ በማስፈራራት የተለያዩ ኃይሎችን በመጠቀም በጣም ጉዳት እያደረሰባት፣ እያስፈራራት እንዲሁም ደግሞ የግድያ ሙከራ እያካሄደ ያለ ንብረታም በሙሉ ኢብን ጎዳና እንድትወጣ ሁላ ያለችበትን ቤት ክስ በመመስረት ፍች በመጠየቅ ብዙ ነገሮችን እያደረገ ያለበት ሁኔታ ነው። ዛሬ እንግዲህ የምናወራው ይሄ ነገር እውነት ነው ወይስ እሷ ታዋቂ ስለሆነች የእሷን ብቻ ነው የምንሰማው ወይስ እሱስ እውነት አለው የሚለውንም አብረን የምናይ ይሆናል። ብዙ ሰዎች እንግዲህ እሱም እውነት አለው እያሉ ነው። ይሄ ነገር ውሸት ነው፣ አዳማጭ አላት ተብሎ ወይም ታዋቂ ናት ተብሎ ብቻ ወደ አንድ ጎን መፍረድ ተገቢ አይደለም የሚሉም አሉ። እሱንም ጠቅለል አድርገን የምናይ ይሆናል። ከዛም በኋላ አብረን መለሳለን ችግር ይመስለኛል ይዞራል። እና ቤተሰቦች በተለይ በአሁኑ ሰዓት ወንዶች በሴት ልጅ ሕይወት ላይ እየቀለዱ፣ በሴት ልጅ እድሜ ላይ እየቀለዱ፣ በሴት ልጅ ገንዘብ ላይ እየቀለዱ ያሉበት በጣም የሚያሳዝነው ጊዜ ላይ ነው ያለ ነው። ሴት ልጅ እንግዲህ ሁላችንም እንደምናውቃት የተከበረች እምቁ በቃ አንዳንዴ ሀገር በሴት ትመሰላለች ይባላል እና በቃ ሴት እንደ ህጻናት እና ሴቶችን መበደል በተለይ እንግዲህ የሀገር ባለውለታ የሆነችውን ደግሞ በጣም እኔ እንጃ ምን እንደምላቸው ባላውቅም የአትሌት ገለቴ ቡርቃ ጉዳይ የግል ጉዳይ ሳይሆን የሀገር ጉዳይ ነው። እንግዲህ ሀገር ስም እየተጠራ ትልቅ ቦታ ላይ ሀገራችን ኢትዮጵያ በኢትዮጵያዊነቷ በልጆቿ ብዙ ታላላቅ ድሎችን ያስመዘገበች ታላላቅ እውቅናን ያገኘችበት ሁኔታ ነው እና እየተደረገ ያለው አሁን ምንድነው? ይህ እውቅና እንዲጠፋ እየተደረገ ነው እና ስለዚህ እንደ ግል ጉዳይ ሳይሆን እንደ ሀገር ጉዳይ ልናስበው እና ጉዳዩ ትክክለኛ ማንነቱ ተጣርቶ፣ መቼም ሁሌ የተናገረ ሁላ ትክክል ነው ማለት አይደለም እና ከእሷም ከሱም ጎን ያለውን በማስረጃ ተደግፎ ጉዳዮችን በህግ ዙሪያ በስነ ስርአት ምንም አድሎ በሌለበት ነገር ቢፈጸም የእሷም አቋቢ መለስላት በቃ እየተሻለ ነው። ሌሎቹ መማሪያ ነው። በአሁኑ ሰዓት በነገራችን ላይ ትዳር ሲባል በጣም ፈታኝ ነገር ነው። በጣም በጣም ከሚታሰበው በላይና ትዳር ብለን የገባንበት ጉዳይ ወደ ሰይጣናዊ ነገሮች እየተቀየሩ ያሉበት ሁኔታ ነው እና ምን አይነት ጊዜ ላይ እንዳለነ፣ ምን አይነት ጊዜ እንደተመረኮዝን ያስፈራ እያፈራን የመጣንበት ጊዜ ነው ማለት ነው። ስለዚህ የእህታችን ጉዳይ የኢትዮጵያ ጉዳይ ነው እና በሀገሩ የማይደራደር ጀግና ደግሞ ራሱን አሸንፎ ራሱን ነፃ አድርጎ ከእውነት ጎን ቆሞ የዚችል ገንዘብ የለፋችበት ገንዘብ ነው እና መቼም ኢትዮጵያ ውስጥ ተቀምጦ በትንሽዬ የታክሲ ስራ ይህን ሁሉ ገንዘብ አያፈራውም እና እሷ ደግሞ ያላትን ንብረት ታቀዋለች። ሁሉም ነገር ከእሷም ጎን ያለ በባንክ ቤት በምን በደንብ ተፈትሾ ምርመራ ቢደረግበት እና የተሻለ መልስ ለማህበረሰቡ ቢሰጥ ለእሷ መርካታ ነው፣ ለእኛ መርካታ ነው። የሚሉዎቹ ብዙዎቹ ናቸው። ብዙዎቹ ደግሞ ይሄ ነገር በደንብ ቢታሰብበት የሚባል ነገር አለ። እንግዲህ ቁጥጥር ስር ውሏል፣ እንዲሁም መሳሪያ ሙላ ተገንቶበታል። ሽጉጥ ምናምን እየተባለ ነበረ። እና ያው አንድ ሰው መቸውም ታውቃላችሁ፣ የሰው ገንዘብ ከያዘ ራሱን በተጠንቀቅ ነው እንትን የሚለው ከመጥፋቴ በፊት አጥፍቼ የሚባል ነገር አለ። እነዛንም ነገሮችም ለመጠቀም ሊሆን ይችላል። ያን ነገር የተንትን ያለው ብቻ። እንግዲህ ይህ ወሬ ከተነፈሰበት ሰዓት ጀምሮ ያው በጣም የሚገርምም ስለነበረ በቁጥጥር ስር ውሏል የሚባል አለ። እውነት ከሆነ እንግዲህ እስከ ማስረጃ ይዘን መጣለን። እውነት ይሁን ምን ይሁን ግን እስካሁን የሚያወቁት ነገር ስለሌለ የተለያዩ ፎቶዎች እየወጡ ነው። በአሁኑ ሰዓት እውነትና ውሸቱን ማወቅ ትንሽ ከበድ ይላል። ቢኮዝ ሁሉም ነገር ኤዲት የሆነ ነገር ነውና ያስፈራል። ስለዚህ ትክክለኛ መረጃ ላይ እስከምናገኘው ድረስ ከተለያየ መንግስት ሚዲያ እስከሚገኝ ድረስ በተረጋጋ መንፈስ ብንቀመጥ መልካም ነው እላለውኝ። ላይክ አርጉ እስኪ ቤተሰብ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። አዲስ ነኝ አበረታቶኝ ለጊዜው ቻናል የታገደብኝ ነው። በዋናው ቻናል እስከምመለስ በዚህ አበረታቱኝ ማለት ነው። እወዳችኋለሁኝ፣ መልካሞች፣ ቅኖች። ቅንነት ለራስ ነው መልሶ ይከፍላልና። በቃ አበረታቱ፣ አበረታቱኝ ማለት ነው። ላይክ ያደረጋችሁ ከጎን የሆኑ ማለት እወዳለሁኝ። ሚሊ ላይክ እያደረጋችሁ እንጂ ዛሬ ምን ነው?